በቃ በህይወት መንገድ ውስጥ ይሻለኛል ያለችው መንገድ መርጣለች። ዛሬ የምትኖረው ኑሮ የተሻለ ኑሮ እየኖረች ነው። እንግዲህ ምርጫዋ ሆኗል ማለት ነው። አሁንም እልሽ ነገር ምንድነው፣ ስለ እሷ ማወቅ፣ ስለ እሷ ያለችበት መረዳት ለአንቺ ምንም አይጠቅምሽም። ልክ ነህ። ምንም አይጠቅመኝም፣ ግን ከመንገዷ ምልታስቆሚያ ታች አልችልም። ግን እቺ ሴት እኔ ላይ ደርሳብኛለች። አሁንም በቃ አሁን ያለፈውም የሚያገናኛችሁ መንገድማ ተሰበረ እኮ ተሰበረ። እንዴት መሰለ፣ ይሄ ሰዋዊነት የሚባለው ነገር የሆነ ወይም የማይለቅ ነገር አለ። እንዴት መሰለ የትኛውም ሰው ያጠቃህ ቦታ ላይ ፈልገህ ማጥቃት ውስጥ እራሱ ያርፋል። እኔ እኔ አሁን ነው ያ ነገር ስህተት መሆኑን እማየው ማለት አሁን አሁን በቆምኩበት ሌቭል ላይ ሆኜ ሳየው እንጂ በወቅቱ በቃ ያ እንዴት መሰ በቃ እሱ ሲሞት እንዲሁም የሚገነፍል እሳት አለ አለ የሆነ ማለት ከኔ በተለያቸው በነዚያ አመታት ከዚህ ሴት ጋር ማይሆን ነገር ውስጥ ነበር ብዬ ነው የማስበው። እና ምንድን ነው ግራፊትን ለመታ ግድ የለ እሱን በቃ አሁን ምልሽ እሷን መከተል ትርፉ ድካም ነው። ነበረ ነው ነበረ። አይ አሁንም ነው ምን አሁን አሁን ያለፈ ታሪክ ነው። ምን ሆነ መሰለክ ሰላም ጤና ይስጥልኝ ውድ የሀበሻ ጨዋታ ቤተሰቦች በህይወት መንገድ ላይ ነው ያለ ነው በህይወት መንገድ ዛሬ ደግሞ አንድ እንግዳ ጋር ተገናኝተን እንደዚህ ልንወያይ ነው መልካም ቆይታ እንዲሆን እምኛለሁኝ እንግዲህ እንኳን ደህና መጣሽ እንኳን ደህና ቆያችሁኝ ዛሬ እንግዲህ ከሀበሻ ጨዋታ ጋር ልናወራ ነው አዎ በደንብ እናወራለን መልካም እስኪ ምንድን ነው የገጠመሽ ጉዳይ እኔ ከጓደኛዬ ማለት በጣም የልብ ጓደኛዬ ከምላት ጓደኛዬ ጋር እና ፍቅረኛዬ ከምለው ሰው ጋር ስለተፈጠረ ታሪክ ላጫወታችሁ ነው የመጣሁት። ጓደኛዬ ስገልጻት በቃ ማለት የልብ ጓደኛ የምትባል አይነት ሴት ነበረች። በጣም ከልጅነት ጀምሮ እንተዋወቅ ነበረ። ትምህርት ቤት እየተጠራራን ነው የምንሄደው። ብዙ ነገራችን ቅርብ ነው፣ በጣም ቅርብ ነን ነው የማስበው እና እንዴት መሰለ የሆነ ቦታ ላይ ድንገት የሆነ ሰው ተዋወቅን። ሁለታችንም እኩል ነው የተዋወቅ ነው። በቃ ልጁ ቀለል ያለ አሪፍ የሚባል ሰው ነው። በስራ አጋጣሚ ነበር የተዋወቅ ነው እና ያው እንዴት ነው ድንገት ነው የተዋወቅ ነው እና እንትን የኬሌ ምናምን የሚባል ነገር የለም። ግን ያው አንዳንዴ ደግሞ መገጣጠም የሚባል ነገር አለ እና ከልጁ ጋር በጣም በቃ እየተቀራረብን ምናምን አመጣና በቃ ልጁስ ተ የሆነ ተራ ሰው ተራ የሰው ተራ የለውም። ግን የሆነ ዝም ብሎ የሰፈር ልጅ ምናምን ነገር ይመስላል። ግን በጣም ወጥሮ የሚሰራ ታታሪ፣ ጠንካራ ደግሞ ባለሀብት ነው። ስለ በጣም ይሰራል ገንዘብ ያገኝ ነበር እና ገንዘብ አለው ምናምን ነገር። ግን በእውነቱ እኔ ገንዘብ በጣም እንዳለው ያወቅሁት በጣም ካወቅሁት ከተቀራረበም በኋላ ነው ማለት ምንም ገንዘቡን አይቼ ምናምን የገባውበት ነገር የለም። ቀን በቀን ስናወራ ምናምን፣ በቃ ልጅ በጣም ደስ የሚል ሰው ነው በጣም ከምነግርህ በላይ እና ያው እያልን በሂደት በሂደት ወደ ፍቅር ውስጥ ገባን እና ብዙ ነገር ያደርግልኝ ነበረ። ብዙ ነገር ያደርግልኝ ነበር። በጣም አንዳንድ ስራዎችን ምናምን እንድጀምርም ያገዘኝ እሱ ነው። ወደ ውጭ ይዞኝ ይወጣል። እንግዲህ ለእኔ ማለት እንደ ሎተሪ ነው አስበው፣ የሆነ ቦታ ላይ ነው ማለት። የሆነ የኔ ህይወት እንደ ማንኛውም ላጤ ኢትዮጵያዊ የራሴን ህይወት ከጀመርኩ በኋላ ከቤተሰቦቼ ከወጣሁ በኋላ ጓደኛዬ ናት ያው ያለችው። ምንም እንኳን አንድ ጣሪያ ስር ባንኖርም ግን በቃ አንድ ላይ ነው የምንኖረው ማለት ይችላል። እኔም እሄዳለሁ እሷ ጋር አድራለሁ፣ እሷም ትመጣለች እኔ ጋር ታድራለች። አብረን ለመዝናናት እንወጣለን ምናምን ምናምን ነገር እና ደስ ይል ነበረ። ይሄ ልጅ ህይወታችን ውስጥ እስከሚመጣ ድረስ የኔና የሷ ጓደኝነት በቃ የትክክለኛ ጓደኝነት መገለጫ ነው ብዬ ነው የማስበው እና በቃ ልጁ ከመጣ በኋላ ነው ይወጣል ምናምን። እኔ ደግሞ ነግራታለው ስለ ልጁ ይሄ በግልጽነት ነው ምክንያቱም የሆነ ነገር እሷ ላይ ያሳድራለው ወይም እኩል የሆነ ታይም ላይ አንድ ጊዜ ስላገኘ ነው ምናምን የሆነ ነገር ያድርባታል ምናምን ብዬ አስቤ ሳይሆን በቃ ይሄ ጓደኛ ስትሆን ትነጋገራለን፣ በግልጽ ምናምን በጣም አሪፍ ልጅ ነው እንደዚህ እኒዳለኝ ምናምን። ከዛ እቃ ምናምን እንደዚህ አምጪልኝ ምናምንም ትለኛለች የሆነ የሆነ ነገርም ከዛ እንደ ጊፍት ነገርም ይዤ ላትመጣ ነበር። እና ለካ ይህ ነገር እየቆየ ሲመጣ ማለት የሆነ ነገር ይሰማታል መሰለኝ፣ በእኔም እንደ መቅናት ምናምን ምናምን ነገር መሆን ጀመረች። የሆነ ታይም ላይ በቃ ሳላውቀው ልውጥ ልውጥ ማለት ጀመረ ጥሩ ምላሽ የለም ጥሩ እይታ የለም ጥሩ በቃ በፊት የነበረው ነገር በሙሉ እንዳልነበር ሆነ እና ምክንያቷን አላውቀውም ነበር እና እጠይቃለው ምን ሆነሽ ነው አይ ምንም አልሆንኩም እሷ አትደውልም እኔ ነኝ የምደውልላት ምናምን ምን ሆነሽ ነው ጠፋሽ ነው አይ መብት ያደርግልሽ እንግዲህ ምንድን ነው የምትለኝ ነበር መሰል ምንም የሌለውን ሰው ማን ይፈልገዋል? ምናምን ትለኝ ነበር። በጣም በቃ እንደዛ አላሰብኩም ነበር ምክንያቱም እሷ በጣም ምርጥ ጓደኛ ናት፣ ሚስጥሬን የማካፍላት ጓደኛ ናት። እንደዚህ አይነት ነገር ይፈጠራል ብዬ በተአምር አንድም ቀን አስቤ አላውቅም። ከዛ በቃ ከሂደት በኋላ የሆነ ጊዜ ቴሌግራም ላይ ምናምን ቴክስት ልክለታለች፣ አውራኝ ምናምን ትለዋለች እና ሌላ ሰው ምናምን መስሎኝ ነበር። ኦልሬዲ ብዙም ከእሱ ጋር ስለማንደባበቅ ምናምን የሆነ ቀን ስልኩን ሳየው ቴክስት አለውና ምናምን አውራትም ነበር ማየት ሰላም ምናምን ስትለው ሰላም ነው የሚለው ከዛ የሆኑ ማለት እንዴት ነው ቴክስቶች እንዴት ነው ፍቅር ያዘሉ ቴክስቶች ምናምን ነበረው ምናምን እንድታወራ እፈልጋለሁ ምናምን አውራኝ ምናምን ትለዋለች እና ልክ የእሱ አካውንት ነው። ይሄን ነገር ከጀመርኩኝ በኋላ እንዴት ምናምን ነገር ብዬ በቃ ነገሩን ቀስ በቀስ ከራሴ ጋር ማውራት ስጀምር የሆነ እየተገለጠልህ የሚመጣ ነገር አለ አይደለ? እንዴ እንዴት ነው እሷ በጣም ምርጥ ጓደኝነች። ጀምር ያለው ከዚህ ልጅ ጋር ባልጀምር ይሁን እንደ ድንገት ነው ማለት መጀመርሽን ታውቃለች እንዲያ አሳምራ የምታውቀው አልኩህ እኮ፣ በቃ ወደ ውጪ ምናምን እንኳን ከእሱ ጋር ሲሄድ እቃ እንዳመጣላት ምናምን እኮ ማለት በንግድ በነጋዴነት ስሜት ውስጥ ሳይሆን ጓደኝነት እንደጀመራችሁ በግልጽ ታውቃለች። አዎ ታውቃለች። እና የሆነ ቢዝነስ ምናምን አስጀምሮ የነበረ እሱ፣ ብዙ አገር ነው ጃፓን፣ ቱርክ ምናምን በቃ ሲሄድ፣ እሱም ሲሄድ ያሳየኛል እንዴት እቃ ማምጣት እንዳለበት። እሱም ያመጣ ነበር በፊትም። እና እንዴት እቃ ማምጣት እንዳለብኝ፣ ከማን ምን አይነት እቃ መቀበል እንዳለብኝ ምናምን ይነግረኝ ነበር እና ያው አሁንም ለምሰራው ስራ አሁን ላለውበትም ሁኔታ የሆነው ነገር እሱ ነበር ያመቻቸልኝ። እና ታውቃለች፣ ሁሉን ነገር በግልጽ ነው እኔ የምነግራት፣ ምንም የምደብቃት ነገር የለም። እና ያ ነው እንዲሁም በጣም ወደ በቃ ወደማይሆን ነገር የከተታት ብዬ ነው ማስበው እና አንዳንዴ የሆነ ድብቅ መሆን ለራስህም ጥሩ ነው ብዬ ነው ማስታወቂ ያሉ ነገሮች የሆነ ፍፃሜ እስከሚያገኙ ድረስ ለማንም ጓደኛም ሆነ እህት ቤተሰብ በጣም በቃ ያው መናገር የለብህም ብዬ ነው የማስበው እና የሆነ ቴክስት ምናምን ትጽፍለታለች። ምናምናምን በቃ እንዴት እንደዚህ ትጽፍልሃለች ምናምን ነገር አልኩት። የአንቺ ጓደኛ ናት እኔ ምን ላርግ ምናምን ነገር ይለኛል። አይ በቃ እኔ እንድታወራት አልፈልግም፣ ታውራት አልፈልግም። ምክንያቱም የምታወራበት መንገድ ሌላ ነው። ሰላምታ፣ የጓደኝነት ሰላምታ ምናምን ቢሆን ኖርማል ነው። ግን አውራኝ ጊዜ እንድሰጠኝ እፈልጋለው ምናምን ምናምን እና የሆነ ያለመችው ቀመር እንዳለ ስለገባኝ በቃ አታውራት አልኩት ነገር እና ከዛ ያው አታውራት አልኩት። ከዛ በኋላ አላወራትም አያለው ስልኩን ምናምን ነገር እንግዲህ እኔ እስከማውቀው ምንም የተጻጻፉት ነገር አልነበረም። በመሀል ዱባይ የሆነ ቃል አመጣ ይዤ ነበረ። እዛም እንዴት ልበልክ የሆነ ሱቅ ነገር ነበረ እና ሱቁ እዛ ባሉ ዜጎች እና በሀበሾች ስም የተያዘ ነበረ የተከራየንበት ምናምን ነገር እና እዛ ማስተካከል የነበረብኝ ነገር አለ። እንደዚህ ሼር ሼር ሆነው የከፈቱት ነገር ነበር እና መሀል ላይ ነገር ተፈጥሮ ምናምን ነው። እሱን ላስተካከል ምናምን ሄድኩት፣ ወይም ካልሆነም እዛ እቃውን ለማውጣት ምናምናምን ነገር ነበረ። እሱ ነው ይህን ቢዝነስ ያስጀመረኝ እና ከዛ ብቻ ልክ አስራ አምስት ቀን ምናምን ቆይቼ ስመለስ ጓደኛዬም ፍቅረኛ የምለው ሰውም ሁለቱም በቃ ነገሮች ሁሉ ተገለባብቶ ነበር። ምንድን ነው? ምን ሆነ ነው? እቃ ጸባዩ ተቀይሯል ማለት የሆነ መጀመሪያ ላይ የሆነ ነገር ሊነግረኝ እንደሚፈልግ ምናምን ነገረኝ። የመጣውቃ መቷአል ተቀበለኝም ምናምን ነገር ምንድን ነው ምናምን ስለው፣ አይ እኔ ዓይንሽ ማየት ፈርቼ ነው ተሳስቼ። ያለው ከጓደኛሽ ጋር ምናምን ሰክረን ነበር እና በድንገት አብረን አደርን ምናምን ነገር አለኝ። በልክ በሰዓቱ በጣም ከባድ ስሜት ነበር፣ በጣም መናገር ከምችለው በላይ። እሺ ነው፣ አውቃለው። ሴሯን እንዲጠነቀቅ ነግሬዋለሁ በአንድ ቀን ሰክረን ተሳሳትን ማለት ለእኔም በምንም ተአምር አሳማኝ አይደለም። ተናድጄ ሄድኩኝ ቤቷ ምናምን ነገር እና እንዴት እንደዚህ ታደርጊያለሽ ምናምን ነገር አልኩ። በጣም የሚያዝገው እንትን ነው፣ መጀመሪያ እንደ መቅለስ ለሳለች ምናምን፣ አይ እኔ ነኝ ጥፋተኛ እሱ ምናምን ነገር ልታስተባብልም ሞከረች ይመስለኛል። ደውሎ የሆነ ነገር ሳይላት አይቀርም ምናምን ነገር እና ከዛ ደግሞ እኩል ያውቅ ነው ምንድን ነው ሊመርክ ወደ እኔ ከመጣ ምናምን ነገር አለች። በቃ ያው የሴቶችን ነገር እኔ ረድበዋይ ነው እና በቃ ካልፈለገሽ ታዩ ልጁን አለች። እውነት ነው ምን አለ መሰለ በእሷ እንትን ልላልኩና እንዴት ለምን? ሲጀመር እንዴት ለምን ይገናኛታል ማለት የሆነ ቦታ ሂደው እስከ መስከር ምን አስደረሰ? ንዴት ውስጥ ነበር። እንዴት በቃ የሆነ ፍላጎት ባይኖረው አብሯት አይዝናናም ምናምን እስከ መስከር አይደርሱም ምናምን እና በቃ በጣም ያለኝ አማራጭ በተቻለኛ ግን ከሁለቱ መራቅ። ምክንያቱም እሱም ጥፋተኛ ነው፣ እሷም ጥፋተኛ ነች። እሷንማ ባገኛት ሁላ በቃ የሆነ ነገር ላደርጋት። እሷ ደግሞ ይህን አጋጣሚ ተጠቅማ በቃ ቀስ በቀስ እሱን እያጠመደችው ምናምን መጀመሪያ ላይ በጣም ይቅርታ ይጠይቀኝ ነበረ በቃ መንገድ ላይ ምናምን ሁላ መሄድ አልችልም ነበር አጥፍቻለሁ ምናምን ግን እንደት መሰለህ በቃ ከራሴ ጋር ታገል ነበር ይቅር ልለውም ፈልጌ በሷ ምክንያት ማለት በሷ አለህ በቃ ይቅር ብዬው አብረን ሆናለም ብዬ ከራሴ ጋር እየታገልኩ ነው። ግን እዚህ ጋር ደግሞ እንዴት በቃ የሆነ ነገር ባይኖረው ፍላጎት ባይኖረው አብሯት ይዝናናም የሚል ነገር እየተጋጨው ባለውበት ታይም በቃ አጥምዳው ልጁን መጨረሻ ላይ አብረው ሆኑ፣ ወለደችለት። መጀመሪያ አረገዝኩ አለችው። ከዛ ያው እንግዲህ ልጅ ከመጣ ቀጥሎ የሚመጣው ነገር የታወቀ ነበረ። ማርገቷን ስሰማ በቃ በጣም ነው እንዴት በጣም ነው ያበድኩት። እኔ በበኩል እንዲሁም ለመናገር ይከብዳል። አሁንም አሁንም ያንገሸግሻል። ሱ እንግዲህ ምንድን ነው ያው በአንድ እጅ አይጨበጨብም አደለ? ይሄ ትዳር ወይም ጓደኝነት የሚለውን ተቋም ሲመሰረት የሁለቱ ሰዎች ፈቃደኝነት መኖር አለበት። ሁለቱ ሰዎች ወደውና ፈቅደው እንጂ ነገር የሚያስቀጥሉት በአንዱ ሰው ፍላጎት ብቻ የትም ጋ አይደርስም። ልክ እንደዛ ይህም ሰው አዎ ሰው በህይወቱ ስህተት ይኖራል። አንድ ጊዜ ስህተት ነው፣ ሁለተኛው ግን ስህተት አይደለም። የመጀመሪያው ጊዜ ስህተቱ ተፈጠረ፣ ከዛ በኋላ አንቺን ይቅርታ ጠይቀ፣ ከዛ በኋላ ግድጋሚ እዛው ጋር ቀጥሏል። አንቺ ይቅርታ ባለማረግሽ፣ ይቅርታ አለማረግሽ ብቻ ሳይሆን እቺ ሴት እንደ ምርጫ ተቀምጣለች። ስለዚህ ይቅርታ ስላላረግሽ ወደሷ ሄድኩኝ። እንግዲህ እነሱ የተግባቡበት መንገድ ይሆናል። ትልቁ ነገር ግን ምንድን ነው? በህይወት መንገድ ውስጥ ሰዎች ይገናኛሉ፣ በዛው በህይወት መንገድ ደግሞ ይለያያሉ። ትልቁ ነገን እንደዚህ እንዳይሆን ዛሬን መስራት ነው። የተፈጠረው መንገድ የተሰራበት መንገድ አንዳንድ ጊዜ በቸልተኝነት የሚከፈቱ መንገድ ውስጥ ለሌላኛው ለፈተና ይሆናል። ወንዶች ደግሞ በተፈጥሮ ለፈተና ወዳቂ ነው። ሴት ወንድ በሴት ሲፈተን በቀላሉ የሚወድቅበት ነገር ቢኖር ትልልቅ የዓለም ነገስታቶች የወደቁት በሴት ነው። አዎ፣ ከዛ ስለዚህ ጀምሮ፣ ስለዚህ ይሄ ተፈጥሯዊ ነገር ነው። ሴቶች ጥበበኛ ናቸው። ስለዚህ በጥበብ ማሸነፍ ማድረግ የሚፈልጉትን ነገር ያደርጋሉ። ቆራጥም ናቸው። ከጨከኑ የድረስ መሄድ እንደሚችሉ ያውቁታል። ስለዚህ አንቺም እንግዲህ የሆነ ሆኗል ላንቺ የተሻለው እንደሚመጣ ምናለው፣ የሞተን ውሻ የሚጎትት የለም አይደለ? ምክንያቱም ሞቷል፣ ትቶ ነው የሚኬደው። ስለዚህ አሁን ያ የሞተውን ነገር መተው ነው። ምንም ከሱ ጋር ጉዳይ የለም። እዚህ ጋር ልጅ ተፈጥሯል። ሌላ ነገር ሌላ ታሪክ ውስጥ ናቸው ሰዎች። እንግዲህ ያስምርላቸው ብሎ መተው ነው። ላንቺ የተሻለው ይመጣል። አው ያው ቀጠለ። ተጋቡ። ልጁ ከመጣ በኋላ ተጋቡ። ልል ባለ ሰርግ ነበር የተጋቡት እንዲሁም እኔ ለማናደር ሌላ ነገር ብዬ ነበሩላ እና ያው በቃ ራሴን መሆን እንዳለብኝ ከራሴ ጋር አወራው። ሁለቱንም መተው እንዳለብኝ ገባኝ ምናምናም ነገር እና ምክንያቱም ሁለቱም አሁን ልጅ ልጅ መጣ፣ ተጋቡ። እሱም ወደኔ መምጣት አይችልም እሷም ለእኔ እንዴት መሰል በቃ አንዴ ልብህን ከተሰበረ በኋላ መቼም መጠገን አይችልም እና በታምር የእኔ ጓደኛ ልትሆን አትችልም። ያው ሁሉም ጊዜ ጊዜን ሲወልድ ብዙ ነገር ይፈጠራል። በተጋቡ በዓመታቸውንም ነው። ያው ወሬ ይደርሰኛል እኔም ልብህ ያለበት ቦታ ወሬ አይጠፋም እና በተጋቡ በዓመት ነው ምናምን ብቻ እሱ በመኪና አደጋ አረፈ። ጣሪ ማረው። ሁሉም ስራውን እዛ ይጠየቅበታል። እኔ ግን በቁም ነገር ከልቤ ነው ያለቀስኩት። በጣም ነው አሟሟቱን፣ በጣም ነበረም የሚያስጠላው፣ የሚዘገን ነው እና የሚገርምህ ነገር ከተጋቡ በኋላ ያው ተጋቡ፣ ግን ሰላም አልነበራቸውም። በአመቱ እንደዚህ ተፈጥሮ ሁለቱ መለየታቸው ይፋ ሆነ፣ እንጂ በድብቅ ተፋተው ነበረ። ለካ ኋላ እየሰማው ቤት ምናምን ሁሉም ይዟታል። እሷን እንደዚህ ቤተሰቦቹ ምናምን እና በለቅሶ አጋጣሚ ምናምን ያው አንዳንድ ወሬዎችን ሰማ ነበረ ሲል ምናምን ነገር እና በእንዴት ልበልህ፣ ማንም አያውቅም መፋታታቸውም ምናምን። ልጁንም እየመጣ ይጠይቅ ነበር ምናምን ግን ተፋተዋል። እንዳልኩ ገንዘብ አለው ንብረቱ ምናምን ተካፍላለች። የምትፈልገውን እሷ አግኝታለች ብዬ ነው የማስበው፣ ለትፈልገውን ነገር እና ያው ገንዘብ አግኝታለች። ግን ሰውን የሚያክል ነገር እንደማጣት ደግሞ በዚህ ምድር ላይ ምንም ነገር የለም። እንግዲህ እሱ በሞተ በስንተኛው እርግጠኛ ነኝ ሁለት ወር ምናምን እንኳን አልሞላው ከሌላ ሰው ጋር የፍቅር ግንኙነት ጀመረች ሴት በቃ ሰፈር ውስጥ በጣም ነበር የሚወራው። እንዴት ነው ማለት ያው የኛ ሀገር ጥሩንም መጥፎንም ያወድስሃልም ይጥልሃልም እና እኔ ደግሞ ያ ነገር ያናድደኝ ነበር። እንግዲህ ምን ያህል ምን ያህል ይች ልጅ ጥቅመኛ ብትሆን ነው፣ ብትለያየውም የልጁ አባት ነው። ግን እንዴት አስችሏት ከሌላ ሰው ጋር አሁን በቃ ከራሴ ጋር እንዴት ልበል፣ በቃ ግብግብ። ምንድን ነው አሁን እነግርሽ ነገር፣ ምንድን ነው አሁን የእሷ እንደዚህ መሆን ለአንቺ ምንም አይጠቅምሽም? በቃ አሁን እንደውም ያስተሳስራችሁ የነበረው ነገር ያ የእሱ መኖር ነበር አይደል፣ እሱ አሁን በህይወት የለም። ልክ ነህ፣ ግን እኔ ደግሞ ሉ ስከትለኝ እንዴት መሰለህ፣ እቺ ሴት በቃ ሰዎችን ልትጠቀምባቸው ብቻ ነው የምትፈልገው እና ማነች? እሷ እንዴት ነው እራሷ የምታስበው? ምናምን የሚለው ይሄ ሴት ስትሆን ይገባል። ይገባል። እሺ፣ ግን አሁንም የምነግርሽ ነገር ምንድን ነው፣ የሞተውን ውሻ ትጎትችው። ልክ አሁን የእሷ ማንነት ሰዎችን በገንዘባቸው ያላቸው ብላ የምታስበውን ሰው የራሷ ማድረግ በቃ ይሄን ለዚህ፣ ታርጌት ሌላ የላትም። አንድ ሰው በህይወት አጋጣሚ ውስጥ አንድ ቤተሰብ ውስጥ የሆነ ሰው ምንድን ነው ያጋጠመኝ አሜሪካን ሀገር ነው። የቤተሰብ ፎቶ ያሳያታል እና ከዛ ውስጥ አንዷን ታውቃታለች። እቺ ልጅ አውቃታለሁ አለች። እንዴ እንዴት አሜሪካን መጣች አለች። እሷም ልጅቷም አሜሪካን ነው ያለችው። እንዴት መጣች አለች። እሷ እኮ የከሌ ከሌ ሚስትን አስትባል ድሮም ተማሪ እያለን አለች ሁል ጊዜ ሀብታም ነው መጠብሰውን ትላለች። እና በቃ ሀብታም ነበር የምታድነው ምናምን አለች። ኦኬ የአባክ ስትሪዋ ነው ለኔ የቅርብ ቤተሰብ ነበር። የራሷ ታሪክ ነው ሰው ሊያቀወኝ አይችልም ምናምን በቃ ግን በቃ በህይወት መንገድ ውስጥ ይሻለኛል ያለችውን መንገድ መርጣለች። ዛሬ የምትኖረው ኑሮ የተሻለ ኑሮ እየኖረች ነው። እንግዲህ ምርጫዋ ሆኗል ማለት ነው። አሁንም እልሽ ነገር ምንድነው ስለሷ ማወቅ፣ ስለሷ ያለችበትን መረዳት ለአንቺ ምንም አይጠቅምሽል ምንም ልክ ነህ። ምንም አይጠቅመኝም፣ ግን ከመንገዱ ምልታስቆሚያ ታች አልችልም። ግን እቺ ሴት እኔ ላይ ደርሳብኛለች። አሁንም በቃ አሁን ያለፈውም የሚያገናኛችሁ መንገድማ ተሰበረ፣ ተሰበረ። እንዴት መሰለ ይሄ ሰዋዊነት የሚባለው ነገር፣ የሆነ ወይም እማይለቅ ነገር አለ። እንዴት መሰለ የትኛውም ሰው ያጠቃህ ቦታ ላይ ፈልገህ ማጥቃት ውስጥ እራሱ ያርፋል። እኔ አሁን ነው ያ ነገር ስህተት መሆኑን እማየው? ማለት አሁን አሁን በቆምኩበት ሌቭል ላይ ሆኜ ሳየው እንጂ በወቅቱ በቃ ያ እንዴት መሰ በቃ እሱ ሲሞት እንዲሁ የሚገነፍል እሳት አለ አይደለ? የሆነ ማለት ከኔ በተለያቸው በነዛ አመታት ከዚህ ሴት ጋር ማይሆን ነገር ውስጥ ነበር ብዬ ነው አስቦ እና እንዴት ልበል በቃ በጣም ነበረ። ከሞተ በኋላ አሟሟቱ እሺ፣ ያ ነገር ሁሉ ካለፈ በኋላ የእሷ አሁን እንደዚህ መሆን ሳያው እንደ አዲስ ነው። እንደ አዲስ አሁን ምንድነው ምንድነው፣ ልክ ነሽ ግን ምንም አይጠቅምሽ። ማለት በገፋሽ ልክ መግፋት ምንም አይጠቅምሽ። አዎ፣ እና ታሪኩን ልቀጥልልህ ነው። ልክ ነህ። ምንድን ነው ግራፊትን፣ ግራፊቲ ለመታ ግድ የለ። እሱን በቃ አሁን የምልሽ እሷን መከተል ትርፉ ድካም ነው ነበረ ነው ነበረ። አይ አሁን ነው፣ ምን አሁን አሁን ያለፈ ታሪክ ነው። ምን ሆነ መሰለክ፣ ከዛ በኋላ እንዳልኩ የሆነ ሰው ተዋወቀች እና አሁን ነው ለኔ ስህተት ነው ምልህ እንጂ ያኔ በቃ እኔ ስለነበርኩኝ እሱን ሰውዬ ደግሞ እኔ በተራይ ማደን ጀመርኩኝ። እሱ አንዳደረገችው ማለት ነው። እና እሱም አሪፍ የሚባል ሰው ነው በቃ ጽድት ያለ ስራ ነው የሚሰራው። ጽድት ያለ እነዚህ እነዚህ ይመስለኛል እንዳልኩ ነው። በቃ ልጅቷ የምታድነውን ነገር አሳምራ ታውቃለች። እና በጣም በቃ ከተቀራረቡ ምናምን፣ እንዲሁም ይመስለኛል በጣም ሊጋቡ ሁላ የሆነ ወሬ ጭምጭምታ ነበረ። ሊጋቡ ነው ምናምን፣ ቀለበት ሊያረግላት ነው ምናምን ቢባል ወሬ ሰዓት ላይ ወጥሬ ልጁ ማደን ጀመርኩኝ። ተዋወቅኩት፣ ተቀራረብን ምናምን በቃ እሷ እንዳረገችው ሰውዬውን ወደ ራሴ ያዞርኩት ማለት ነው። እና በቃ ነቀለች ነቀለች በል ነቀለች ማለት እኔ በዛ ሰዓት ደስ ያለኝ ነገር ያየሁትን ያሳለፍኩትን ነገር ማሳለፏ። ምክንያቱም እሷ ብቻ አይደለችም ሴት እሷ ብቻ አይደለችም ሴትነቷን ተጠቅማ የሆነ ነገር ማረግም ትችላለህ። እኔ እንዲሁም ያን ያህል የወረደ ነገር እንኳን ሳላደርግ በቃ በራሴ መንገድ ልጁን አጥምጄ ወደ ራሴ አመጣሁት። እና በቃ እሷን አገባታለሁ ብሎ በሚያስብበት ሰዓት ወይም ያገባኛል ብላ በምጠብቅበት ጊዜ ልጁ ከኔ ጋር ፍቅረኛው ነው አረፈው። እና ለኔ በቃ እኔ እንደ ጀብድ እንደሰራው ነበረ አስበው ምናምን ነገር። በቃ በጣም ተቀራረብን። ደስ የሚል ሰው ነው፣ በጣም ደስ ይላል። ለእኔ በማየው አንገል እና ያው እኔን ከመንገድ የሚያስቆመኝ አልነበረም፣ ወይም እንደ በፊቱ ልቆም አልቻልኩም። አገባሁት ተጋባኝ፣ እና ልጅ ወለድን ምናምን ነገር እና እሷ አሁን ያለችበት ሁኔታ እኔ በእኔ ህይወት ደስተኛ ነኝ። ደስተኛ ነኝ ስልህ በቃ በልሁኑ አይደለም ያገባሁት። ወድጀዋለሁ እያልሽ ነው። እንዲህ በጣም ነው የምንዋደረው ማለት ፍቅር የሚባለው ነገር ከመላመድ አብሮ ከመኖር ጋር በሂደት የሚመጣ ነገር ነው እና ሳቀው ቀስ በቀስ ቀርበው፣ ከእልህ በዘለለ ወይም የእሷን ፍቅረኛ የኔ ያደረግኩት ከሚለው ነገር በዘለለ በቃ ልጁ በጣም የሚወደድ ለቤቱ ባል የሆነ አይነት ሰው ነው እና በቃ ባሌን እወደዋለሁ። አሁንም ቢሆን በጣም ነው የምወደው። ልጅ አለን እና የእሷ ያለችበት ሁኔታ አሁን ላይ በጣም በቃ ደስ የማይል ሁኔታ ውስጥ ነው ያለች እና ልክ እንዴት ልበል፣ ይሄ ሰውነት የሚባለው ነገር ልክ አይለቅም። ልጅቷ አሁን ያለችበትን ሁኔታ ሳየው በጣም አሳዘነች። ነገሮች ወደ ኋላ መመለስ አይችሉም። ከእሷ ጋር ያለንበት ሁኔታ መቃብሬ ላይ አትቁሚ አትቁሚ ተባብለን የተለያየን ሰዎች መቼም የሆነ ነገር እንኳን ቢፈጠር እንደዛ ፍቅራችን የሚያስቀና ሴት ጓደኛዎች ነበር እና እነዛ ልጆች የሆነ ታይም ላይ በቃ ተሰባብረን ላንጠጋገን ተለያይተናል። ሄጄ ላውራት ምልላት አልችልም። በጣም ትልቅ መሐላን የማልኩት ያንንም ገፍትሪ የሚሄድ አልችልም ልረዳት አልችልም። እና እንዲት ልበል በቃ ከራሴ ጋር ሙግት ላይ ነኝ። በጣም ጸጸት እየተሰማኝ ነው። በጣም በራሴ በቃ የሆነ አሳፋሪ ነገር እንዳደረኩ አይነት ነገር እየተሰማኝ ነው እና አእምሮን ላሸንፈው አልቻልኩም። አእምሮን አይዞህ ህልለው አልቻልኩም። ማለት ጥሩን ያረከው እሷም እንደዚህ አድርጋ ባህልል ምናም ብዬ ራሴ ላሳምነው አልቻልኩም። እና በጣም በቃ አሁን የሚሰማኝ ስሜት መጥፎ ሴት የሆንኩ አይነት ስሜት ነው የተሰማኝ፣ ያሌለው ምናም ነገር እና አንዳንድ ጊዜ በህይወታችን እርማት የማናገኝባቸው እድሎች አሉ። ግን እርማት ባይሆኑም ይቅርታ ደግሞ የተሻለ ነው ያለፈው አልፏል። ለሰራችው ስራ የሰራሹ ስራ ትክክል ነው እያልኩሽ አይደለም። ብድር መሰፋፈር አይደለም፣ ግን በቃ ሆኗል ሆኗል። አሁን ወደኋላ አንመልሰውም አይደለ? ቢያንስ ግን ዛሬም ለህሊን ያዳኝነት ይቅርታ መጠየቅ መልካም ነው። ፓስት በቃ ሁሉ ነገር አልፏል። ያን በህይወት የለም ይህኛውም ያንች ባሉኗል፣ ግን ቢያንስ አንቺ ባልሽ እና አንቺ በህይወት አላችሁ ጥሩ ኑሮ ላይ ናቸው ያላችሁት። እሷ ደግሞ ያልተሳካ ነገር አላት። ስለዚህ በዚህ ውስጥ ለምትኖር ሴት ይቅርታ ትልቅ ተስፋ ነው። እና ጭክን ብለሽ የኔ ሀሳብ ነው፣ አይኗ አይተሽ ይቅርታ ጠይቂያት። ለሆነ ሁሉ አንቺ ስለ ያደረግሽ የሚለውን ክስ ታዩና በቃ አሁን ለሆነው ነገር አንቺ አጥቅፎት ላልሽው ነገር ይቅርታ ጠይቂያት። ጣ ዳኝና ሞክሯል ሞክራል። ትልቁ ነገር እሱ በቃ ከዚህ የተሻለ ምንም የለም። እንግዲህ የአበሻ ጨዋታ ቤተሰቦች የሰማችሁትን ታሪክ እንግዲህ ታሪኩ እንደሰማችሁት ነውና እስቲ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡላት። የዛሬን አበቀው ሀሳብ አስተያየታችሁን በመልዕክት ሳጥን ላይ ያስቀምጡልን። ይህም ፕሮግራም አዘጋጅተን ያቀረብላችሁ እኔ ዘላለም ወዳጅ ነኝ፣ ከአበሻ ጨዋታ ጋር ነበርኩ። መልካም የስራ ሳምንት ይሆንላችሁ። እግዚአብሔር አምላክ በተስተካከለውና በተደላደለው መንገድ ሁሉ የምራችሁ ክብረት ይስጥልኝ። ፕሮግራሙን ከወደዳችሁት ላይክ አድርጉልን፣ ሰብስክራይብ እያደርጋችሁ ቤተሰቡን ሼር እያደርጋችሁ ደግሞ ወዳይ ዘመድ ጋ ድርሱልን። አመሰግናለሁ።